አየሩ እንደ ቤት ታሪ ለም ተቀይሯል። ሙቀት አለ ወላኪን ከቤት ከመደበር ይሻላል። አንዳንድ ጊዜ ወጣ ማለት ነው። ንስ ምን ቦታ የሀገራችንን ጫካም ይመስል ማሻአላ፣ ወጣ ብለን ፋለክ ትልያል። ምን አዲስ ከሆናችሁ ሰብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ይሄበይቢ አበረታችሁና እንላለን። እንግዲህ ምሽታችን ነው ምን ይመስላል? እየተከታተላችሁ ጎብኙ፣ እስከ መጨረሻው ጥይት አዲስ የተከፈተው እየተከፈተው፣ ማሻአላ ተባሪክላ፣ በጣም አሳምረው ይላል አሱሎ ደስ የሚል ማሻአላ። ዘወር ዘወር እያልኩኝ ያሳያችኋለሁ። ደሙ አህለል ጅዳዎች፣ ብቅ እያላችሁ ጎብኙ።

ሰዎቹ እንዳይገቡብኝ እየሞከርኩ ነው ቦታውን ብቻ ለመቀረጽ ማለት ነው።

ሰው መጠፋኝ ነው እንጂ ግን፣ አለ ከሀገራችን ይሄ፣ በጣም ሰፊ ሀዲቃ ነው፣ መሻል ነው። ስለዚህ ደግሞ ዛሬ ማሻላ ተባረክ። ለምትለው አየር አለ አሪፍ ነው። ሙቀት ቢሆንም ግን ሽው ሽው የምትል ነፋስ አለ። ቆንጆ ምሽት ነው። አልሐምዱሊላህ። ዘወር ዘወር ዘወር እያልኩኝ ሎሚ ቦታ አሳያችኋለሁኝ። እናንተ ደግሞ ሰብ ሼር ላይክ ማድረጋችሁን አትርሱ። ጠይብ፣ እኔ ደግሞ ለማሳየት ማብገስር እንሻአላህ። ለውላ ጋ ቤት አዲስ ከሆናችሁ ሰብ ሰብ ሰብ እያደረጋችሁ ላይክ፣ ሼር ሼር ሼር እያደረጋችሁ ጠይብ፣ መበረታቱ ነው። ሀገራችንን አላህ ሱብሃነሁ ወተዓላ ሰላም ያድርግልን። ያ ሀበይቢ ሁላችሁም ዱዓ አድርጉ ሰላምን ይመልስልን ለሀገራችን፣ በቃ ይበልና ሰላምን ይመልስልን። ሰላም ሲሆን ሀገር እኛም ተረጋግተን እንኖራለን። ሰራንም እንወርንም ደስ የሚለው ሀገር ሲረጋጋ ነው። ና ሀገራችንን ሰላም ያድርግልን ያረብ። የሁልጊዜ ዱዋችን ነው። ይህን ሁሉ አላህ ዱዋችንን ይስማን። እንዴት እንዲያሳመሩት ማሻአላህ የኛ አገር መስሎኝ ላረንጓድም ሰፊ ነው በጣም መሰለኝ። እኔ እንዲሁም ከልጆቹ ትንሽ ፈቅ ብዬ ጫጫ ከመሆኑ ይገባል። ትንሽ ፈቅ ብዬ ነው የሚቀረጸው። በጣም ሰፊ ነው መሰለኝ። ብሄድ ብሄድ አያበቃም መንገዱ መሰለኝ። ይሄ በተለይ ማሻላ ተባረከላ። ጥቅጥቅ ያለ ጫካ ዋው! ደስ ሲል አረንጓዴ ሜዳ ላይ ትላልቅ አለ፣ ከታች ደግሞ ትናንሽ አሉ። ማሻላ ይሄ ነው ደግሞ ደስ ስትል ማሻአላ። ያ ሰላም ቦታው ቦታ ነው፣ አየሩ በጣም ደስ ይላል። ማሻአላ ተባረከ አላህ

ሁላችሁንም ከልብ ከልብ አመሰግናለሁ፣ እስከ መጨረሻው ስለተከታተላችሁኝ። ሰላማችሁ ብዝት ይበልልኝ። ያው እንደተለመደው ያው ሳብስክራይብ፣ ላይክ፣ ሼር ማድረጋችሁ ምን አትር ይችላል። ይሄ በየቢ አበረታቱ እና በሁሉም ነገር ሰላማችሁ ብዝት ይበልልኝ። በያላችሁበት በቀጣይ ቪዲዮ እስከምንገናኝ ድረስ ይሄ በየቢ